እንቆቅልሽ እንቆቅልሽ፣ ምን አውቅልሽ? ቅርጻ አልባ ሆኜ ተፈጥሬያለሁ፣ ግን የፈለግኩትን መሆን፣ ማንኛውንም ማንነት መያዝ እችላለሁ። ሕይወት ለመስጠት እሞታለሁ። ታሪኬን ያለ ድምፅ እናገራለሁ። በምድር ላይ ሆኜ ህዋና ከዋክብትን እዳስሳለሁ። እኔ ማን ነኝ? ሉሲ፣ ድንቅነሽ ሞኬሪ። በደንብ ሞኬሪ። አዎ እንጀራ አይደለም፣ አይደለም። እሺ በቃ ሀገር ስጪ። አዲስ አበባን ሰጣውሽ። አዲስ አበባን አግኝቼ ሁሉ በእጄ ሁሉ በደጄ በእንጦጦ ንጹህ አየር እየማኩ ከተራራ ተራራ ቦርቄ በቴሌስኮፕ ዋንን ተመልክቼ በጉለሌ የተፈጥሮ ብዙሃን ህይወት ተመራምሬ በአራዳ የጀግና አባቶቻችን መታወሻ ጎብኝቼ የህፃናት መስክ መናፈሻ ተጫውቼ በአብርሆት በመዘክር ትምህርቴን አጥንቼ ስሻ በአንድነት ብ መናፈሻ የዱር አራዊትና እንስሳትን ተመልክቼ ደግሞም በወዳጅነት ተዝናንቼ በፋውንቴን ውሃ ዳንስ ተፍታትቼ ቦሌ ካዛንቺስ ሜክሲኮ ጎዳና ተዘዋውሬ በወንዞች ዳር እያ ቦረቅሁ። አድጋለሁ፣ እማራለሁ፣ እገነባለሁ፣ አስባለሁ፣ አድማለሁ እና መልሱ ሰው ነው። እህ እንዴት ሰው ወደዚህ ምድር ሲመጣ ይህ ነው የሚባል ቅርጽ የያዘ ዓላማና ማንነት የለውም። በሂደት ማለቂያ በሌለው እምን ችሎታ የራሱን ውብ ቀለማት ይፈጥራል።